ኤቭሪዋን፣ ኤቭሪሲንግ፣ ኤቭሪባዲ፣ ኤቭሪዋን፣ ኤቭሪሲንግ፣ ኤቭሪባዲ ሁሌ ከሲንጉላር ቨርብ ጋር ነው የምንጠቀማቸው ምንም እንኳ ሁሉም ሰው ቢያካትቱ። ምሳሌ፣ ኤቭሪዋን ማስት አቴንድ ዘ ሚዲንግ ካልኩኝ፣ ኤቭሪዋን ማስት አቴንድ፣ ኤቭሪዋን ሹድ ካም ካልኩኝ፣ ሁሉም ሰው መምጣት አለበት ማለት ነው። ብዙ ነገር ቢያመለክቱም ግን ሲንጉላር ቨርብ ነው የሚወስዱት ስለዚህ ኤቭሪዋን ኤቭሪሲንግ ሁሉም ነገር እንደ ማለት ነው ኤቭሪዋን እያንዳንዱ ሰው ኤቭሪባዲ ተማሳይ ናቸው እነዚህ ሶስቱም ሲንጉላር ቨርብ ነው የሚቀጥላቸው ስለዚህ ከነዚህ ስትራክቸሮች በመነሳት እነዚህን አምስቱም ጥያቄዎች መስራት እንችላለን ማለት ነው በቀላሉ አንደኛ ጥያቄ ኤቭሪዋን ዳሽ ሆነስት ኤ አር ቢ ኢዝ ሲ ሀቭ ከነዚሁ ሲንጉላር ቨርብ ማን ነው ኢዝ ነው ማለት ነው ሶ ኤቭሪ ዋን ኢዝ ሆነስት ሁሉም ሰው ሆነስት ነው ታማኝ ነው ለማለት አርም ሀቭም ሀቭ የሀዝ ፕሉራል ፎርሙ ነው አር ደግሞ የኢዝ ፕሉራል ፎርም ናቸው ሁለቱም ፕሉራል ናቸው ሁለተኛ ኤቭሪሲንግ ዳስ ቼንጅድ ኤ አር ቢ ኢዝ ሲ ሀብ አሁንም እዚህ ከተሰጡት ውስጥ ሲንጉላሩ ቢ ስለሆነ ኤቭሪሲንግ ኢዝ ቼንጅድ ሁሉም ነገር ተቀይሯል። ሶስተኛ፣ ኤቭሪዋን ዳሽ ማይ ጆክስ። ኤቭሪዋን ዳሽ ማይ ጆክስ። ሁሉም ሰው ማለት ይቻላል እያንዳንዱ ሰው ቀልዴ እወዶታል ለማለት። ኤ ላይክ ቢ ላይክስ ሲ ላይኪንግ ከነዚህ ከሶስቱ ሲንጉላር ቨርብ ማን ነው? ነው። ለምን ኤቭሪዋን ሲንጉላር ቨርብ ስለሚወስድ ቢ ላይክስ ሲንጉላር ቨርብ ነው። ለምን ማንኛውም ቨርብ ላይ ኤስ ወይ ኢኤስ ከጨመርን ሲንጉላር ነው። በኦ ያለቁት ኢኤስ ትጨምራላችሁ። ጎ ምሳሌ ጎዝ እንላለን። ላይክ ደግሞ ኤስ እንጨምራለን። ስለዚህ ሲንጉላር ፎርም ነው ማለት ነው። ይሄ ጀረንድ ፎርም ነው አይሆንም። ላይክ ደግሞ ፕሉራል ፎርም ነው። ኤቨሪባዲ ዳሽ ሀፒ። ኤ ዌር ቢ ወዝ። የትኛው ነው ሲንጉላር ከኤቨሪባዲ ጋር የሚሄድ ውስጥ የትኛው ነው? አምስተኛ ኤቨሪዋን ኢዝ ዳሽ ሃርድ። ና ኤ ወርክድ ቢ ወርኪንግ። ይሄ ከኤቨሪዋን እና ከእነዚህ ቃላቶች በኋላ ሲንጉላር ቨርብ እንጠቀማለን ብለናል። ኢዝ እዚጋ እንጠቅመናል። ግን ከኢዝ በኋላ እንጠቀመው የምንችለው ቃል ተጨማሪ ፖይንት ነው። ወርክድ ነው ወይስ ወርኪንግ? ያ ዘ ቤስት አንሰር ሂ ኢዝ ወርኪንግ። ለምን ከኢዝ ከአር ከአም በኋላ የሚመጣው ጀረንድ ስለሆነ እና ፕረዘንት ኮንቲኒስ ቴን ስለሆነ ይህም ያወቅ ነው። ናው አሁን ስለሆነ ኤቭሪዋን ኢዝ ወርኪንግ ሃርድ ናው፣ እያንዳንዱ ሰው ወይም ሁሉም ሰው ማለት ነው፣ ጠንክሮ እየሰራ ነው። አራተኛ ጥያቄ መልሱን አልሰራ ነው፣ ለእናንተ የተውተው ነው። ኮመንት ሴክሽን ላይ መልሳችሁ ታስቀምጣላችሁ ማለት ነው። ሌላም ጠይቅ ካላችሁ እንደዚሁ have a nice time።